ማን እንደዚህ ያደረገሽ ርብቃ? እኔ እንጃ፣ እኔ አላውቅም። ሲሉም አላየሻቸውም? ጥቁር መኪና ይቻላል። ቆይ ማነው ነው እዚህ ያመጣሽ? አስረው ነበር፣ ከዛ እጄን ፈተው እዚህ ጋር ነው። አዎ ማለት በጣም ርብቃን ኢዩኤል ያገታት ሲሆን ከአቤል ጋር ግን አብሮ ፈላጊ ሆኖም ተሰልፏል። ዛሬ ላይ ግን ወደማታውቀው ቦታ በመውሰድም እዚህ ድረስ መተፍ መውሰድ ትችላለህ በማለት ለአቤል ቴክስት ተልኮለታል። አቤልም በተጠቆመው አቅጣጫ መሰረት ከዩኤል ጋር ፍለጋም ወጥተዋል። ሆኖም ርብቃን አግኝተዋታል። እንግዲህ ዛሬ እርግዝናዋ እየተነገረው አቤል ነፍሰ ጡሯ ርብቃ ስለታገተችበትና ምን ያህል ስጋይ ውስጥ እያሳለፈችን እንደሆነም እያሰበ በጣም እየተጨናነቀ ነው። እናቱን ምናልባትም ከአንዱ ክፍል ተዘግታ ሊሆን ስለሚችል ባክሽ አሙዬ ቆልፉን እንድትተባበርኝ እጠይቅሻለሁ፣ የቀድሞ የምትናፍቀኝ ማሜ እንድትመለስልኝ እፈልጋለሁ። በማለትም እንድትራራለትና ቁልፉን ሰጥተው እንዲያወጣትም ይፈልግ ነበር። ሆኖም ግን ከዛ ክፍል ምን ልታደርግ ለዘመናት ተዘግቶ የኖረ ቤት ነው፣ ወደዛ ክፍል ምን ልታደርግ ትሄዳለች በማለትም በውሳኔያቸው ጸንተዋል። ቤል ግን አዜብ የርብቃን ጫማ በረራይቸዋለሁ፣ ወደዛ ክፍል ሳትሄዳት ቀደም በማለት ነግረው ስለነበረ አሁን የአቤል ጥርጣሬ ከዛ ከተዘጋ ክፍል ምናልባት ርብቃ ትኖራለች የሚል እምነት ስለነበረው ነበር። ሆኖም በስተ መጨረሻ ከማገቻ ቦታ ስትመለስ የት ሄደሽ ነበር? ደህና ነሽ አይደለም እንዴ? በማለትም ማሚቴ እየጠየቁ ነው። አቤልም እግዚአብሔር ይመስገን አሁንም አርብቃ በጣም ደህና ነች የሚል ምላሽ መልሶላቸዋል። ማሚቴ በጣም ተናደዋል። ሰላም ጤና ይስጥልን፣ ውድቻና ለቤተሰቦች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ዛያልኩኝ በርብቃ ድራማ ዛሬስ ምን አዲስ ነገር አለ? አብረን የምንከታተለው ይሆናል። እንግዲህ በባለፈው ሪች ርብቃ ኮ ነፍሰ ጡርናት ብቻዋን ብትሆን ባላስጨነቅ የነበር በማለትም እርግዝናዋንም ነግረዋለች። ሆኖም በወቅቱ አቤል እንዳታረግዝበት መድኃኒት እንድትወስድ እንዳስገደዳት ና ያንን መድኃኒት እንዲሳት ወስደው ቀረች እያለ መሪችን እየጠየቃት ነው። ርችን መድኃኒቱን የመውሰድ ፍላጎት አልነበራትም። ሆኖም አሁን ላይ ርብቃ ነፍሰ ጡርናት በማለትም ገለጸችለት። አቤልም አሁን ስለ ፍቅረኛው ብቻ ሳይሆን ስለልጁ ማሰብ ይጀምራል። ኢዩኤልም እንግዲህ አብሮ አፈላላጊ ሆኖም ተሰልፏል። ይህ ቴዳ የሆነ ርብቃ ምን በላት እያለ አቤል የሚሆነው ግራ ገብቶት እየተጨናነቀ ሳለ፣ እሱም አብሮ አፈላላጊ ሆኖ ለማስመሰል እየሞከረ ነው። አዜብም ከአቤል የቀድሞ ፍቅረኛ ጋር በመደወልም ርብቃ እንደ ጠፋች ነግራታለች። ሆኖም ከአንቺ አንዳንድ የምስራች የምሰማው ወደፊትም ይኖረኛል ዛሬ ደግሞ ስለ ደወልሽ ደስ ብሎኛል፣ በማለትም ከዛ ቤት የሚደረጉ ነገሮችን አጣርታ እንድትነግራትም እየጠየቀቻት ነው። ኮሚቴም በበኩሏ በርብቃ መጥፋት እጃ ባይኖርበትም ፊቷ ላይ የምታየው ለውጥ አንድ ባንድ እየተከታተልሽ ንገሪ በማለት አዜብን ነግራታለች። አዜብ ነገር እንዲህ ቶሎ የሚገባት አይደለምና ምን አይነት ለውጥ እያለችም እያናዘዘቻት ነበር ኳ ቢቀያየር ወይስ ጸባይዋ ብቻ የምታየውን ነገር እያየሽ ነገርኝ። ከዚህ በላይ በምን ላስረዳሽ እችላለሁ? በማለትም ባዜብን በጣም ተናደውባታል። ማሚቴም አሁን አቤልን ርብቃ የት ልትሄድ ትችላለች? በማለትም እየጠየቁት ነበረ። እሱም ምንም እንደማያውቅ ሆኖ እየመለስላቸው ነበረ። አዜብም ክፍል ስታጸዳ በር ላይ ጫማ ተቀምጦ እንደተመለከተች እና ይህ ጫማ የርብቃ ስለሆነ ምናልባትም ወደዛ ክፍል ትኖራለች የሚል ግምትም ነበራት። በእርግጥ አዜብ ሁሉንም ነገር ሳትደብቅ ነበረ ለአቤል የነገረችው። እንዴት ሊሆን ይችላል? ከዛ ክፍል ምን ልታደርግ ትገባለች? ሁሉም የቤተሰብ አባላቱ ተሰብስበው ዝግቱ የኖረው ክፍል እንዲከፈትለት እና መበርበር እንደሚፈልግም አቤል ይነግራቸዋል። አቤል ግን ሞኝነት ነው እንጂ እንዴት ወደዛ ክፍል ትሄዳለች? በማለት እየተከላከለ ነበረ። ማለትም ያ ክፍል ከተዘጋበት እንዳይከፈት የሚያደርገው ጥረት ስለነበረ፣ አቤል ግን አላስችል ሲለው እያንዳንዱ ኮሜድኖች እየከፈተን ፈተሸ። ቁልፉን ግን በቀላሉ ሊያገኙ አልቻለም። ይህ ክፍል ከተዘጋ ብዙ ጊዜያት ስለሆነ መክፈቻ ቁልፍ እንኳን ጌት እንደተቀመጠ የማስታውሰው ነገር የለም። ለማንኛውም እስኪ ማሚቴን ጠይቃት አለው በማለትም እርሷን መጠይቅ እንዳለበትም ከራሱ ጋር ያስባል ም አሁን እናቱ ጸባዩ እየተቀያየረችበትና ና እያመነጫጨቀችው ብትመጣም ማሚቴ የ በፊቷ እናቴ በጣም ናፍቃኛለች ጸባይሽ ወደ ድሮ እንዲቀየርልኝ ምኞቴ ነው ባክሽ ማምዬ አንድ ነገር እንድትተባበርኝ ይጠይቃለው በማለትም ማሚቴን ጠይቃት ማሚቴ ምንድነው ልተባበር የምችለው በማለትም ተናገረች ይህኔ አቤልም የተዘጋው ቤታቸው ቆልፍ የት እንደተቀመጠ እንድትነግረውም ይጠይቃታል። እናት ግን እንዴት እንደዚህ አይነት ጥያቄ ልታቀርብ ቻልክ? እያሉም አቤልን ማናዘዛቸውን ተያይዞታል። አቤልም የርብቃ ጫማ በርሬ እንደተገኘና ና ወደ ውስጥ ገብቶ መፈለግ እንዳለበትም ይነግራቸዋል። የት የተዘጋ ክፍል ትገባለች ብለህ አሰብክ? እያሉም እየተጨቃጨቁት ነው። ርብቃ ግን አሁን ከዛ ከተዘጋ ከጨለማ ቤት ሆና እባካችሁ ፍቱኝ ደግሞም ነፍሰ ጡር ነኝ እያለችም እንዲራሩላት የማታደርገው ነገር የለም። አጋች ግን ይባስ ብሎ እያቤልን ፎቶ ከስልኩ እያወጣም ያቃጥላት ገብቷል። እባክን የምወዱ ፍቅረኛዬ ነው፣ እሱም ነፍሰ ጡር ሆኛለሁ አርግዥለታለሁ እያለችም እየነገረችው ነው ይህ አጋች ግን ምንም አይነት ርኅራሄ አልነበረውም። አቤልም የተለያዩ መላምቶችን እየደረደረ አሁን ርብቃን እንዴት ማግኘት እንዳለበትም እየተጨናነቀ ስለነበር ያንን ክፍል ካልከፈትኩ እያለም የታገለ ነው። ኢዩኤል ግን በፍጹም ለስንት ዘመን ተዘግቶ የኖረ ቤት አሁን ወደዛ ስትገፋ እንዴት ሊሆን ይችላል እያለም እየተከላከለ ነበረ። እንዲህ ሻቤል ጥያቄ ግን ኢዩኤልን ስላስጨነቀው ቀጥታ ርብቃ ወደ ታገተችበት ቦታ በመሄድም ለአቤል ስልክ ይደውላል። ርብቃም እንድትናገር አልተፈቀደላትም ነበረ? ነበር አቤልን ድምጽ ግን ይሰሙት ነበረ። ማለትም ርብቃ ርብቃ ይላል በተደጋጋሚ ታዲያ ወዲያውኑ ስልኩ ሲዘጋበት ርብቃ ግን እባክህን አንድ ጊዜ ድምጽ ልስማው ፍቀድልኝ እያለች እየተማጸነችው ነበረ። ድጋሚ እንዲደውል ካደረገ በኋላ ርብቃ ግን እንድትናገር ሳይፈቅድላት እንዲሁ እባክህን እያለች እየተማጸነችው ድጋሚም ተዘግቷል። በቃ ስልኩ በስህተት ሊሆን ስለሚችል ይቺ እንዲተኛም ጋበዘችው። ታዲያ ያቤል ምርር ብሎ አጥብቆ ርብቃን መፈለጉ ግን ኢዩኤልን እያስጨነቀው ስለ ግድርብ መልቀቅ ስለነበረበትም ወደሆኑ ስልክ እንዲደውልና አቬልን እንድታገኙ ያደርጋታል። ይትና ያለሹ በማለት ሚጠይቃታል። እሷም የማታውቀው ቦታ እንደሆነች ና እጅግ ከባድ እንደሆነባትም ለአቬል ነግረዋለች። አቬልም እሺ ልምጣልሽ ይትን በማለትም ድርብ ቃል የሄድላት እንደሚችልም ነግሯታል። እስከ መጨረሻም እዩኤል ወደማታውቀው ቦታ በጥቁር መኪና አይኖቿን እንዳተሸፍነውም የሆነ ቦታ ውስድውም ጥለዋታል። ታዲያ እዚህ ያልኩት ቦታ መጥተህ ትወስዳለህ በማለት ለአቤል ቴክስት እንደደረሰው እና ወደዛ ቦታ አሁን የማሄድ ከሆነ ርብቃን ሊያገኛት እንደማይችልም ገልጾለታል። ርብቃንም የሆነ ቦታ ቁጭ ብላም ያገኟታል። ታዲያ አስመሳዩ እዩል ምንድን ያደረጉች በማለትም ሲጠይቃት ነበረ። እዩል ምን እንዳደረጉኝ አላውቅም፣ ብቻ ከዚህ በጥቁር መኪናና አይኖችን እንዳላይ ሸፍነው እንዳመጡና እንደጣሉኝ ነው ይህም የማውቀው በማለትም ነገረቻቸው ሁለት ደግፈው ነበረ ወደ ቤት የሚያመጧት። ታዲያ ማሚቴ ቤቱ ምን ሆኖ ነው ጭር ብሏል እኮ እነዛ ልጆች የት ሄዱ እያለች እየጠየቀች ነበረ። ይህን ሪች አቤልም ሆነ ኢዩኤል ወደ ሆነ ቦታ እንደሄዱ ነግራቸዋለች። እንዲህ ሬች ላይ እያፈጠጠችባት ሳለ ርብቃና አቤል እንዲሁም ኢዩኤል ሆነ ወደ ቤት መከሰታቸው ማሚቴ ጥሩ ስሜት የፈጠረላቸውም አይመስሉም። ደግሞ ምን ሆነች ነው በማለት አመነጫጭቀው ነበረ የመለሱላት። ቤልም ፈጠን በማለት አሁንማ ርብቃዬ በጣም ደናናት እያለ ርብቃን እየቀረባትና ምን ያህል ተለይታው ስለሰነበተች ለከፍተኛ ድባቴ እንደተዳረገም እየገለጸ ነበር። ሆኖም በስከ መጨረሻ እሷማ ምን ትሆናለች እውነትም ደናናት በማለት እንግዲህ የጠበቀችውና በርብቃ ላይ አንዳች ነገር እንዲፈጠር የፈለገችው ማሚቴ ርብቃን በሰላም ስላያየቻት የተናደደች ተናደደች ትመስላለች። እስከ መጨረሻ ርብቃ ስትሰቃይ ሰንብታ ወደ ቤት መምጣቷ እጅግ በጣም ደስ የሚል ነገር ነው። ነገር ግን ፈተና በዚህ የሚያበቃ አይመስልም። ምክንያቱም ኢዩኤል አሁንም ወረቀቱን በጥንቃቄ እየተከታተለና ይህን ወረቀት ሰርቄ ሕይወቴ እንዲስተካከል እስካላደረግኩ ድረስ በፍጹም አላርፍም በማለት ዙሪያው ፍቅረኛውንና አዜብን በማሰማራትም የቤታቸው ፉ አስመሳዮች ሆነው ተከስተዋል። በእርግጥ አዜብ ይሄ ነው የሚባል አንዳችም ተንኮል ስትሰራም አልተመለከትናትም። በርብቃ ላይም የሆነ ነገር እንድታይ አቤል ከቀድሞ ፍቅረኛውም ሆነ ከማሚቴ የተነገራት ቢሆንም አዜብ ግን እስካሁን ድረስ ያን ያህል የሚጎዳ በእነሱ ላይ ያደረገችው አንዳችም ነገር አልነበረም። አሁንም በርብቃ ፊት ላይ የምታየው ለውጥ አንድ ባንድ እየተከታተልሽ እንድትነግርኝ ከደሞዝሽ በተጨማሪ ሌላ ተጨማሪ ገንዘብ ይሰጥሻል እና ይህንን ስራሽን በአግባቡ እንድትወጭ በማለትም በአዜብ የሆነ ትዕዛዝ ተላልፎላታል። አዜብ ይህንን ተተገብረዋለች አብረን የምንከታተለው ይሆናል። ለማንኛውም በዛሬው ክፍል ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቅኩ እዚሁ ተሰናበትኳችሁ። ባይ ባይ።